ትይን እና የአብረሽን ልጅ ትናንትና ቪዲዮ ላይ እጁን ያየ እንደኔ ወይም ድምጹን የሰማኔ ቪዲዮቹ ላይ ድምጹንም ሰምቻለሁ፣ የህፃኑን እጁንም አይቻለሁ። እኛ እውነቴ ነው የምላችሁ ማለት ነው። አንዳንድ ልጆች እንዴት አሻንጉሊት ነው ልጅ አይደለም፣ እንዴት 20 ደቂቃ ሙሉ ቪዲዮ ሲቀረጽ ድምፅ አይሰማም ወይም አያላቅስም ሲሉ ሰምቼ ማለት ነው። እውነት ለመናገር እናንተ ግን ጤነኛ ናችሁ። እንዴት ነው በአንድ ቀን አንድ ልጅ ዋይ ዋይ ብሎ የሚያለቅሰው? ገና አንድ ቀን እኮ ነው ከተወለደ። ዛሬ ላይ ሩታ መጥላይ ነው ብለው ቪዲዮ ለቀቁ፣ በምን ነጋታው ውደና ወልዳለች ብለው መጡ። በአንድ ቀን እንዴት ነው ዋይ ዋይ እያለ የሚያለቅስላቸው? ሲጀመር ገና ሁለት ቀን ሶስት ቀን እስከሚሆናቸው እንደ ሳምንት እስከሚሆናቸው ራሱ ተጠቅለለው አጥብተዋቸው ጠቅለለዋቸው ቁጭ ሲያደርጓቸው ዝም ብለው ቁጭ ነው የሚለው አያለቅሱም። እያደጉ እያደጉ እያደጉ እያደጉ ሲሄዱ ነው እንደውም ማልቀስ ምናምን ጮህ ድምጻቸውን ማሰማት የሚጀምሩት። የአንድ ቀን ልጅ ዋይ ብሎ እንዲያለቅስላችሁ ፈልጋችሁ ነው ቪዲዮ ረረሰው ክፉ ሲመናገር ሲወድ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ አድርጉ። በመጀመሪያ ሩትዬ በሰላም ስለወለደች እጅግ በጣም ደስ ብሎኛል። እንኳን ሰላም ወለድሽ፣ እንኳን ሰላም ተገላገልሽ፣ እንኳን የወዲሽ በጀርባሽ ዝሮልሽ ልጅሽን በእጅሽ ለመታቀፍ አበቃሽ። አብረሽም እንደዙ እንኳን ደስ አለሽ። እንኳን ደስ አላችሁ ማለት ነው ስትጠብቁት የነበረ ትልቅ እንግዳ ትልቅ ክብር ያለው ሰው በእጃችሁ ስለመጣ በጣም ደስ ብሎናል። እንኳን ደስ አላችሁ ማለት ነው። እንግዲህ ትናንትና ሩትዬ በሰላም ወልጃለሁ ምናምን ብላ ያው ቀድሜ ቪዲዮ ወልዳለች ሩታ የሚል ሚል ቪዲዮ ሰርቼ ነበር። ማታ ላይ ያው በሰላም እንደወለደች ምናምን እነሱም ለቀቁ ማለት ነው። እና በሰላም መውለድሽ በጣም የብዙዎች እህቶች ደስታ ሆኗል። ምክንያቱም ብዙ እህቶቿ ተጨንቀው ነበር በሶሻል ሚዲያ በቃ በየስደቱ ያለ እህቶቿ ሩታ በሰላም ወልዳ ይሆን እንዲሁም ሩታ በኦፕሬሽን ይሆን የወለደችው ወይም አመጣ ይሆን በቃ ስን ብዙ አይነት ጭንቀት ነበረባቸውና ብቻ በሰላም እንደወለደች ሳይዘገዩ ቶሎ ብለው በሰላም እንደወለደች ብዙ ወዳጅ፣ ብዙ የሚጨነቅ ሰው፣ ብዙ የሚወዳቸው የሚጨነቅ የሚያከብራቸው ሰው እንዳለ ስለሚያውቁ ሳይቆዩ ሳይዘገዩ በሰላም እንደወለደች በቀጣይ ቪዲዮዋቸው ተናገሩ። እጅግ በጣም ደስ ብሎ ነው። ሁሉም ደስ ብሎ በየሃይማኖቱ እያመሰገነ ይገኛል። በቃላ በጣም ደስ ብሏቸዋል። ብዙ ሰው ግን አንዳንድ ሰዎች ደግሞ እንዴት ሀያ ደቂቃ ሙሉ ሲቀረጽ ልጁ ድምፅ ድምጽ አይወጣም። ልጁ እንዴት አይጮህም? ልጅ አይደለም አሻንጉሊት ነው። የተለያየ ነገር ነው ም በቃላ፣ እኔ እንጃ የሚያወሩት ነገር ሲዘገንን ማለት ነው። እንደው ቢሆንስ ምን አገባችሁ? እንደገና ደግሞ እውነቴን ነው የምላችሁ ነው፣ ወላሂ እጁን አይቻለሁኝ፣ እኔ እጁን አይቻለሁኝ ማለት ነው። እጁ አይቻለሁኝ፣ ህጻን ልጅ ድምፅም ሰምቻለሁ ማለት ነው። እና መጀመሪያ ቪዲዮን ቀስ ብላችሁ እስከ መጨረሻ ይዩት እስከ መጨረሻ ቀስ ብላችሁ ቪዲዮውን ካያችሁት የልጁ እጁም እንደገና ድምፁም ገባል። እንደገና ደግሞ ከገና ቪዲዮ ሲጀምሩ ጀምሮ ወይ ወይ እያለ እንዲጮህ ፈልጋችሁ ከሆነ አይጮህም፣ አይጮህም። እዚህ ጋር ምን ደም ስትወልድ ዳታ እና ገና እንደተወለዱ በቃ ጡጦም ሆነ ወተት ይጠባሉ ከዛ ዝም ብለው ቁጭ ሲያደርጓቸው ጠቅላላ አድርገው ቁጭ ሲያደርጓቸው ቁጭ ነው የሚሉት፣ ድምፅም አያወጡ ዝም ነው የሚሉት። መራባቸውን እንደራሱ ከያኔ እናቱ እናቱ በሰዓት አድርጋ ይሄ ካላጠባቸው ዝም ነው የሚሉት። አብዛኛው ህፃን ዝም ነው የሚለው ማለት በአንዴ ድምፅ አያወጡም። በአንዴ ዋይ ዋይ ብለው አያለቅሱም። አይናቸው እንደራሱ ባንዴ አይገልጡም እኮ ስለዚህ ባንዴ ምን እንዴት ነው የሚያላ ሰው የሁለት ወር የሶስት ወር ልጅ መሰላችሁ እንዴ? ባንዴ ቪዲዮ ላይ ወይ ቪዲዮ ሲቀረጽ ብሎ ካላለቀሰ ጉድ ሰው ሰው ሰው ይገርማል ማለት ነው። እኔ በጣም ይገርመኛል የተለያየ ሀሳብ ሲሰጥ አንዳንድ ሰዎች ሳይ በጣም ይገርመኛ በነገራችሁ ላይ ከመቶ አስር ፐርሰንት ምናምን የሚሆኑት ናቸው እንጂ አብዛኛው በቃ ጥሩ ምኞት እንኳን በሰላም ወልደርሽ የሚል እንዲሁም ሰለመውለዷ ደስታ የተሰማቸው ምናምን እንደዛ ነው ያሉት። ግን ትንሽ ትንሽ ሰዎች ደግሞ አስተያየት እንኳን ሲሰጡት በዲያፈ ነው። ምንም አላየንም አልሰማንም። አይተው ሰምተው ራሱ አላየንም አልሰማንም ብለው ማለት ነው። እዛ ቪዲዮ ላይ እንዲሁ ቪዲዮን ጨርሳቸው ካያችሁት የህፃኑን እጅ አላያችሁም። እስኪ የህፃኑን እጅ ካላያችሁ ቪዲዮን እስከመጨ መጨረሻ ላይ ላይ ያያችሁትም ማለት ነው። እኔ ቪዲዮውን እስከ መጨረሻቸው ላይ የህፃኑን እጅ አይቻለሁ፣ ድምፁ እንደራሱ ሲል ሰምቻለሁ ግን በአሁን ሰዓት ማውጣት ያለበትን ድምጽ ለራሱ አውጥቷል ህፃኑ ማለት ነው። በአሁን አንድ ቀን ተወልድ እንግዲህ ሁለት ወር ሶስት ወር ሲቆይ ደግሞ ዋይ ዋይ እያለ እንዲመጣላችሁ ፈልጋችሁ እንደው ከሆነ ከዛ ደሞ ዋይ ዋይ እያለ ይቀርጹላችኋል ማለት ነው ግዲ። እንደው የሆነ ሰው ያለ የሆነ ቦታ እንዳታስገቡ። አሁን ሮታ በባለፈው የሆነ እርጉዝ አይደለሽ ምናምን ስትሏት ነው እንደዛ ሆዷን ግልጥ አድርጋ የመጣችሁ የማይሆን ነገር የማይሆን ድርጊት ያደረገችሁ ስለዚህ የማይሆን ሰውን ወደ ማይሆን ቦታ በራሳችሁ አስተሳሰብ በቃ በራሳችሁ የማይሆን አስተሳሰብ ሰውን ወደ ማይሆን ነገር መገፋፋት ጥሩ አይደለም። ለወንጀል ወንጀል እንትን ማለት መሰብሰብ ጥሩ አይደለም። ሲጀመር እነሱና እነሱ ባይሆን እንኳን እነሱ ናቸው እንትኖቹ። ምን አገባን ደግሞ። የሆነ ነገር የሆነ እውነት የሆነ ነገር ነው እያየን በእጃችን እያየን በአይናችን እያየን እኔ ይቻለሁኝ እኔ እውነት ነው የምላቸው፣ አይቻለሁኝ ያየሁትን ነገር ነው የማወራው ማለት ነው። ቪዲዮ እስከ መጨረሻ አይቻለሁ፣ የልጁን እጅ አይቻለሁ። ሲጀመር ማለት ነው እንትና ራሱ ማነው? ይሄ ምንድን ነው? ማነው? ፌስቡክ ላይ ለራሱ ማለት ነው ማነው? በቃ ሁልጊዜም እውነትን አጣርቶም የሚፖስት ሰው አለ። እሱ ራሱ ፖስት አድርጓቸው ነበረ፣ አብርሽና ሩታ ልጅ ወለዱ ምናምን ምናምን ብሎ ማለት ነው። ጉርሻይቱ ጉርሻ ፌስቡክ ላይ ማለት ነው የማመን ችግር ስላለባችሁ ይሁን አላውቅም። እኔ ብቻ ዋናው ነገር ሩታዬ እንኳን በሰላም ወለድሽ፣ በሰላም ታረሰሽ። ደግሞ በሰላም ልጃችሁን ልጃችሁን የሚያስታርቃችሁ ትዳራችሁን አንድ ላይ የምትመሩ ያደርጋችሁ ፍሪሽ ጋር በመሀል ያለው ክፍተት ልጃችሁ ሞልቶት ልጃችሁን በጥሩ ሁኔታ የምታሳድጉ በፍቅር በመተሳሰብ በአንድነት ልጆቹን ለቁም ነገር የምታበቁ ለራሱም የሚጠቅም ለዘመድ የሚጠቅም ለሀገር የሚጠቅም ለቤተሰብ የሚጠቅም ልጅ ስነ ስርዓት ያለው ስነ ስርዓቱን እየጠበቀ ልጅ እንደምታሳድጉ ተስፋ አደርጋለሁኝ ማለት ነው። ዋናው መውለድ አይደለም ማሳደግ ላይ ነው ትልቅ ሚናው ደግሞ ማለት ነው። ማለት ማሳደግ ላይ ነው ትልቅ ሚናው መውለድ በትምት ይወልዳል ይባላል የኛ ሀገር ላይ እና መውለድ ያን ያክል እንትን አይልም፣ ቀላል ነው። ግን ማሳደግ ልጅ ማሳደግ እጅግ በጣም ከባድ ነው። ስነ ስርዓት ማስያዝ በጣም ከባድ ነው እና በስነ ስርዓት ማሳደግ ጀግና ናት ጀግና አባት ይፈልጋል እና ርትዬ በጣም ጀግና ነሽ። በጥሩ ሁኔታ እንደምታሳድዩ ተስፋ እናደርጋለን። አብርሽም እንደዛው ማለት ነው። በጥሩ ሁኔታ እንደምታሳድጉት ልጃቸውን ተስፋ እናደርጋለን። እናም ለሀገር ለቤተሰብ ለዘመን ለጎረቤት በቃ የሚጠቅም ሰው ለራሱም አልፎ ለሰው የሚጠቅም ጠንካራ ሰው ማለት ነው። ለሀገሩ የሚጠቅም ሰው እያደረገው ጥሩ ነገሮችን የሚያመጣ ልጅ ያደርግላችሁ ማለት ነው። ፍቅርን እንጂ ጸብን የሚያርቅ እያደርግላችሁ በማላችሁ ፍቅር በፍቅር ይሙላላችሁ ማለት ነው። እና እንደዛ ነው ማለት የምፈልገው ማለት ነው እና በጣም ነው ደስ ያለኝ ሩታ ስለወለደች ወልዳ ስለመጣች። በጣም ማለት አንዳንዴ እኮ ማለት ነው፣ ቪዲዮ ላይ ስትሆኑ ደግሞ ምን አሉ መሰላችሁ? እንዴት አላመጠችም እኮ ወገቧን ወገብ እንትን ይላል እኮ እንትን ይላል እኮ። ቪዲዮ ላይ ሲኮን እኮ ጥንቃቄ ታደርጋላችሁ እንዴ? ራሳችሁን ዝም ፍልፍል አታደርጉም እኮ። ቪዲዮ እየተቀረጸ እንደሆነ ስታውቁ ቢያማችሁ ለራሱ እራሳቸውን ላለመጣል። ቪዲዮ ላይ ከሆናችሁ እንትን ትላላችሁ፣ ጥንቃቄ ታደርጋላችሁ። ሩታም ደግሞ ጥንቃቄ አድርጋ ይሆን እንጂ 20 ዓመት ቀርቶ አይደለም እንዴ ዝም ብሎ የሚወጣ እንትን አይደለም እኮ ልጅ ነው፣ ያማል። ግን ቪዲዮ እየቀረጿት በነበረ ሰዓት ግን ትጠነቀቃለች፣ ትችላለች። ወይም ደግሞ ህመሙ ትንሽ ታገስ እንደዚህ እኮ ሊወለድ እኮ ማለት ነው እንዱህ ጥውል አድርጎ አያምም። አመም እያረገ ቆም ይላል። አመም እያረገ ርፍ ይላል። ስለዚህ ሲያርፍላት መሙስ ትንሽ ታገስ ሲልላት ነው ያንን ቪዲዮ ሩት ሐኪም ቤት ገብታ ሌሎት ወልድ ብለው የቀረጹት ማለት ነው ሊሆን ይችላል። ስለዚህ ባላየ ነው በማያገባን ባንፈርድ ጥሩ ነው ብዬ ነው ማስበው ነ በነገራችን ላይ ለሰው እንደዚህ ጥሩ መጥፎ አስተሳሰብ ምናምን ነገር ደስ አይለኝም ማለት ያ ሰው ጥሩ ማደረገምቱ ራሱን ነው የሚጎዳው እንጂ እኔን አይደለም። ስለዚህ ዝም ብዬ ገና ያ ሰው መጥፎ ነገር ሳያረግ ያ ሰው መጥፎ ነገር እያደረገ ነው ብዬ የራሴ ስለተሰማኝና የራሴ ሀሳቡ ስለመጣልኝ ያንን ሰው ዝም ብዬ መውቀስ ጥሩ አይደለም። እውነት እንደዚያ ማድረግ ጥሩ አይደለም። እዛ ከማድረግ ተቆጠቡላችኋለሁኝ። እና ደግሬሽ ብየላችሁ በሰላማችሁ ብዙ ትርፊ ይበልልኝ ባይ